የፊፋ የክለቦች ዓለም ዋንጫ ወይም ፊፋ ወርልድ ካፕ በየአመቱ በፊፋ የሚዘጋጅ ዓለም አቀፍ የእግር ኳስ ውድድር ነው። በዚህ ውድድር በእያንዳንዱ አህጉር ወይም ኮንፌዴሬሽን ሻምፒዮን የሆኑ ክለቦች የሚሳተፉበት ነው። የፊፋ የክለቦች ዓለም ዋንጫ ከመጀመሩ በፊት የኢንተርኮንቲኔንታል ካፕ በመባል የሚታወቅ ውድድር የነበረ ሲሆን ይህም በአውሮፓና በደቡብ አሜሪካ ሻምፒዮን የሆኑ ክለቦች ያገናኘ የነበረ ውድድር ብቻ ነበር። ፊፋ የዚህን ውድድር ዓለም አቀፋዊነት በማስፋት እንደ ኤሮፓያን አቆጣጠር በ2000 የፊፋ የክለቦች የዓለም ሻምፒዮና በሚል ለመጀመሪያ ጊዜ አዘጋጀ። ከዚያም እንደ ኤሮፓያን አቆጣጠር ከ2005 ጀምሮ የፊፋ የክለቦች የዓለም ዋንጫ በሚል በየአመቱ መካሄድ ጀመረ። ውድድሩ ከተለያዩ አህጉራት የተወጣጡ ክለቦችን ያካትታል። ከአውሮፓ የሻምፒዮንስ ሊግ አሸናፊ፣ ከደቡብ አሜሪካ የኮፓ ሊበርታዲስ አሸናፊ፣ ከኤስያ የኤኤፍሲ ሻምፒዮንስ ሊግ አሸናፊ፣ ከአፍሪካ የአፍሪካ ሻምፒዮንስ ሊግ አሸናፊ ከሰሜንና መካከለኛው አሜሪካና ካሪቢያን ደግሞ የኮንካካፍ ሻምፒዮንስ ሊግ አሸናፊ ከኦሽኒያ የኦኤፍሲ ሻምፒዮንስ ሊግ አሸናፊ ክለቦችን ያሳትፋል። ባለፉት አመታት የውድድሩ ቅርጽ የተለያዩ ለውጦች ተደርጎበታል። በአሁኑ ሰዓት ግን ፊፋ የክለቦች የዓለም ዋንጫን በየአራት አመቱ የሚካሄድ 32 ቡድኖች የሚሳተፉበት ትልቅ ውድድር ለማድረግ እቅዳለሁ የመጀመሪያው እንዲህ አይነት ውድድርም በዘንድሮ ክረምት ላይ በአሜሪካ ይካሄዳል። ይህ አዲስ ፎርማት ከዚህ ቀደም ከነበረው ትንሽ የክለቦች ቁጥር የተሻለ ብዙ ቡድኖችን በማካተት የውድድሩን ደረጃ ከፍ ያደርገዋል ተብሎም ይታሰባል። ፊፋ ለአዲሱ የክለቦች ዓለም ዋንጫ ከአንድ ቢሊዮን ዶላር በላይ ሽልማት ማዘጋጀቱን አስታውቋል። ተሳታፊ ክለቦች እንደ አፈጻጸማቸው የተለያየ የገንዘብ ሽልማት ያገኛሉ። አህጉራችን አፍሪካ በአራት ክለቦችም ተወክላለች። የግብፁ አልሀሊ የደቡብ አፍሪካ የሞሮኮው ማሚሎዲ ሰንዳውንስ፣ የሞሮኮው ዋይዳድ ካዛብላንካ ና የቱኒዚያው ኤስፔራንስ ደ ቱኒዚያ ተካተዋል። በፊፋ የክለቦች የዓለም ዋንጫ ታሪክ ውስጥ በርካታ የአውሮፓና ና የደቡብ አሜሪካ ክለቦች ዋንጫውን አሸንፏል። በተለይም እንደ ሪያል ማድሪድ ና ባርሰሎና ያሉ የአውሮፓ ግዙፍ ክለቦች በተደጋጋሚ ጊዜያት ዋንጫውን በማንሳት የበላይነታቸውን አሳይተዋል። የፊፋ የክለቦች የዓለም ዋንጫ ክለቦችን ያህጉራቸውን የበላይነት የሚያሳዩበት ታላቅ መድረክ እንደሆነ ይታመናል። በዶናልድ ትራምፕ የምትመራው ሀገር ከዓለም ሀገራት ዋንጫ አንድ ዓመት አስቀድሞ እንዲህ ባለ ትልቅና አዲስ የክለቦች መድረክ ለአዘጋጅነት መታጨቷ ለዋናውና ግዙፉ ድግስ እንደ መነሻነት የሚችል ሲሆን በዜጎቿ ልብ ውስጥም ስፖርቱ ሰርጾ ይገባ ዘንድ ና ህዝቡም ከዚህ ተወዳጅ ስፖርት ጋር በፍቅር ይወድቅ ያስችል ዘንድ እንዲህ ያሉትን አጋጣሚዎች መጠቀም ግድ ነው። በአይነቱ አዲስ በሆነው በዚህ ውድድር ለውድድሩ አሸናፊ የሚሆኑት ቡድኖች የሚያገኘውን ዋንጫ ጨምሮ ሌሎች በርካታ ለውጦች ተደርገዋል። ለ ሰላሳ አንድ ቀናት የሚቆየው ሰላሳ ሁለት ክለቦች ከተለያዩ አህጉራት ተሳታፊ የሚያደርገው የዓለም የክለቦች ዋንጫ